ሰዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከባድ የሆነ የቫይታሚን ዲ እጥረት የማስጠንቀቂያ አስር ዋና ዋና ምልክቶችን በዚህ ቪዲዮ ላይ በሚገባ እነግራችኋለሁ ማለት ነው። በጣም በርካታ ሰዎች የቫይታሚን ዲ እጥረት እንዳለባቸው አያውቁም። ስለዚህ የቫይታሚን ዲ እጥረት ደግሞ በጣም ከባድ ስለሆነ በተቻላችሁ መጠን ሁላችሁም ወደ ሕክምና ተቋም ሄዳችሁ የቫይታሚን ዲ መጠናችሁን ወይም ደግሞ ደረጃችሁን በደም ምርመራ ግዴታ ማወቅ ያስፈልጋል ማለት ነው። ምክንያቱም አንዴ እጥረቱ ሲከሰት በጣም ከባድ እናም ውስብስብ ችግሮችን ስለሚያስከትል በጣም በርካታ ሰዎች በተለይ በተለይ በኢትዮጵያ ውስጥ ደግሞ ከአመጋገብ ቫይታሚን ዲ ማግኘት በጣም ከባድ ስለሆነ ለቫይታሚን ዲ እጥረት የመጋለጥ እድላችን በጣም በጣም ከፍተኛ ነው። ስለዚህ ከባድ ኮምፕሊኬሽን ወይም ደግሞ ውስብስብ የጤና ችግር ሳይከሰት በፊት ሄዳችሁ ሁላችሁም የቫይታሚን ዲ መጠናችሁን ተመርምራችሁ ብታውቁ መልካም ነው እላለሁኝ። በዚህ ቪዲዮ ላይ አስር ዋና ዋና ምልክቶቹን እነግራችኋለሁኝ። የቫይታሚን ዲ ተግባራትናም ጥቅሞቹ እናም አስፈላጊነቱ ምንድን ነው የሚለውን እስቲ በቅድሚያ ልንገራችሁ። ቫይታሚን ዲ ለተለያዩ የሰውነት ተግባራት ወሳኝ ሚና የሚጫወት አስፈላጊ የሆነ ንጥረ ነገር ወይም ደግሞ ቫይታሚን ነው። የቫይታሚን ዲ ዋና ዋና ተግባራት የካልሲየምናም ፎስፈረስን መምጠጥን ያሻሽላል። ቫይታሚን ዲ አንጀቶች ለአጥንት እናም ለጥርስ ጥንካሬ አስፈላጊ የሆኑትን ካልሲየም እናም ፎስፈረስን እንዲወስዱ ይረዳል። ቫይታሚን ዲ የአጥንትን ጤንነትን ያበረታታል። የአጥንትን ጥንካሬን በመጠበቅ ኦስቴዎፖሮሲስ ወይም ደግሞ የአጥንት መሳሳት፣ ሪኬትስን እናም የአጥንት ስብራትን ይከላከላል። ቫይታሚን ዲ የበሽታ መከላከያ ስርዓትን ይደግፋል። ቫይታሚን ዲ ነጭ ደምሴሎችን ማምረትን ያበረታታል። ይህም ሰውነት ኢንፌክሽኖችን፣ ቫይረሶችን እናም ባክቴሪያዎችን እንዲዋጋ ይረዷል ቫይታሚን ዲ ስሜትን እናም የአእምሮ ጤናንም ይቆጣጠራል። ቫይታሚን ዲ የሴሮቶኒን እናም የዶፓሚን ምርትን በመቆጣጠር የመንፈስ ጭንቀትን እናም የስሜት መለዋወጥ አደጋንም ይቀንሳል። ቫይታሚን ዲ የጡንቻን ጥንካሬም ያሻሽላል። ቫይታሚን ዲ በጡንቻ ተግባር ውስጥ ሚና ይጫወታል። በተለይም በአረጋውያን ላይ የመውደቅ እናም የድክመት አደጋን ይቀንሳል። ቫይታሚን ዲ የልብን ጤንነትም ይደግፋል። ቫይታሚን ዲ የደም ግፊትን፣ የኮሌስትሮል መጠንን ለመቆጣጠርና እብጠትን ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳል። ይህም የልብ በሽታ ተጋላጭነትን ይቀንሳል። ቫይታሚን ዲ የአንጎልን ተግባርና የግንዛቤ ጤናንም ይደግፋል። ዝቅተኛ የቫይታሚን ዲ መጠን ከእርጅና ጋር ተያይዞ የሚመጣ የአእምሮ ማጣትናም የአልዛይመር በሽታ የመያዝ እድልን ይጨምራል። ቫይታሚን ዲ የኢንሱሊን መጠንንም የሚቆጣጠራልና የስኳር በሽታንም ለመከላከልም ይረዳል። ቫይታሚን ዲ ቆሽት ኢንሱሊንን እንዲያመነጭ በመርዳት አይነት ሁለት የስኳር በሽታ ተጋላጭነታችንን ይቀንሳል። ቫይታሚን ዲ እብጠቱን ወይም ደግሞ ኢንፍላሜሽንንም ይቀንሳል። ቫይታሚን ዲ ጸረ ብግነት ባህሪያቶች አሉት። ይህም እንደ ሩማቶይድ አርትራይተስ ያሉ ራስን በራስ የመከላከል በሽታዎችን ወይም ደግሞ አውቶ ኢሚዩን ዲዚዝ የምንለውን ለመቆጣጠር ይረዳል። ቫይታሚን ዲ የሳምባን ተግባርናም የመተንፈሻ አካልን ጤናንም ይደግፋል። እንደ አስም፣ ብሮንካይተስ እናም ኮቪድ 9 ያሉ ችግሮች ያሉ የመተንፈሻ አካላት በሽታዎች ክብደትን ሊቀንስም ይችላል። ቫይታሚን ዲ ክብደትንም ለመቀነስናም ሜታቦሊዝምንም ለመቆጣጠር ወይም ደግሞ ለመጨመር ይረዳል። ቫይታሚን ዲ የስብ ማከማቻንናም ሜታቦሊዝምን ለመቆጣጠር ይረዳል። ይህም ለክብደት አስተዳደር ጠቃሚ ያደርገዋል። ቫይታሚን ዲ የቆዳን ጤንነትንም ያሻሽላል። በጸረ ብግነት ባህሪያቱ ወይም ደግሞ ተጽዕኖ ምክንያት ኤግዜማን ብጉርንናም ሶሪያሲስንም ለማከም ወይም ደግሞ ለመቆጣጠር ይረዳል። ቫይታሚን ዲ የካንሰር ተጋላጭነታችንንም ይቀንሳል። ጥናቶችም እንደሚያመለክቱት በቂ የቫይታሚን ዲ መጠን የጡት፣ የፕሮስቴት እናም የአንጀት ካንሰር ተጋላጭነትን ሊቀንስ ይችላል። ቫይታሚን ዲ የመራባት ወይም ደግሞ የወሊድ ጤናንም ያሳድጋል። በወንዶችም በሴቶችም ቫይታሚን ዲ ለሆርሞን ሚዛን እናም ለመራቢያ ጤና በጣም አስፈላጊ ነው። ቫይታሚን ዲ ራስን በራስ የሚከላከሉ በሽታዎችን ማለትም አውቶ ኢሚዩን ዲዚዝ የምንላቸውንም ይከላከላል። የበሽታ መከላከያ ምላሾችን ለመቆጣጠር ይረዳል። እንደ መልቲፕል ስከለሮሲስ እናም ሉፐስ ላሉ በሽታዎች የመጋለጥ እድልን ይቀንሳል ማለት ነው። ስለዚህ ቫይታሚን ዲን ታክሞ የቫይታሚን ዲ መጠናችሁን አለማወቅ በጣም ከባድ ነው። ምክንያቱም የቫይታሚን ዲ እጥረት ተከሰተ ማለት በማታውቁት ሁኔታ ሰውነታችሁ ምን እንደሆነ እራሱ ግራ ልትጋቡ ትችላላችሁ። በጣም በጣም ከባድ የሆነ የጤና ችግርን ነው የሚያስከትለው። ስለዚህ ይህ ከመከሰቱ በፊት እባካችሁ አስቀድማችሁ ሄዳችሁ የቫይታሚን ዲ መጠናችሁን ብትመረመሩና ብታውቁ በጣም መልካም ነው። ምክንያቱም በጣም አስፈላጊ የሆነ ቫይታሚን ስለሆነ፣ ቫይታሚን ዲ ለምን አስፈላጊ እንደሆነ አሁንም በአጭሩ ልንገራችሁ። በቂ ቫይታሚን ዲ ከሌለ ሰውነት ካልሲየምን በአግባቡ መውሰድ አይችልም። ይህም ለደካማ አጥንትናም ስብራት የመጋለጥ ዕድልን ይጨምራል። ቫይታሚን ዲ ለበሽታ መከላከያ ስርዓት ወሳኝ ነው። ስር የሰደዱ በሽታዎችንናም ለኢንፌክሽኖች የመጋለጥ ዕድልን ይቀንሳል። ቫይታሚን ዲ እንደ ድብርት ድካምናም፣ የጡንቻ ህመምናም የግንዛቤ ማሽቆልቆልን ይቀንሳል። ቫይታሚን ዲ የልብ ጤንነትንም ይደግፋል። የደም ግፊትንናም የልብና የደም ቧንቧ በሽታ ተጋላጭነትንም ይቀንሳል። ቫይታሚን ዲ የአጥንትን ጥንካሬ፣ የአንጎልን ተግባርን እናም የበሽታ መከላከያዎችን ስለሚቆጣጠር ለአጠቃላይ ደህንነታችን በጣም አስፈላጊና ወሳኝ ቫይታሚን ነው። የቫይታሚን ዲ እጥረት ታዲያ ከባድ የጤና ችግሮችን ሊያስከትል ይችላል ማለት ነው። ምንም ጥርጥር የለውም። ታዲያ የከባድ የቫይታሚን ዲ እጥረት አስር ዋናዋና የማስጠንቀቂያ ምልክቶችን አሁን እነግራችኋለሁኝ። አንደኛው የአጥንት ህመምናም ድክመት ነው። ቫይታሚን ዲ ለካልሲየም መምጠጥ ወሳኝ ነውናም፣ እጥረቱ ወደ ደካማ አጥንት ኦስቴዎፖሮሲስ ወይም ደግሞ የአጥንት መሳሳትና የአጥንት ስብራትን ያስከትላል። የሚያሙ አጥንቶች፣ የጀርባ ህመም፣ በቀላሉ የሚሰበሩ አጥንቶችናም ቀላል በሆኑ አደጋዎች እንኳን ለስብራት የመጋለጥ እድል መጨመር ይከሰታል። ሁለተኛ የጡንቻ ድክመትናም ቁርጥማት ነው። በቂ ቫይታሚን ዲ ከሌለ ጡንቻዎች ጥንካሬያቸውን ያጣሉ። ይህም ወደ ተደጋጋሚ ቁርጥማት፣ መንቀጥቀጥናም የጡንቻ ህመምን ያስከትላል። ይህ እንደ ደረጃ መውጣት ወይም ደግሞ ዕቃ ማንሳት ያሉ ቀላል ሥራዎችን ለመስራት አስቸጋሪ ያደርገዋል። ሶስተኛ ደግሞ ስር የሰደደ ድካምናም ኃይል ማጣት ነው። በቂ እረፍት ብታገኙም እንኳን የማያቋርጥ ድካም የአእምሮ ጭጋግናም ትኩረት ማድረግ መቸገርን ያስከትላል። ዝቅተኛ የቫይታሚን ዲ መጠን በሴሎች ውስጥ ያለውን የኃይል ምርትን ያስተጓጉላል። ይህም ሁልጊዜ የድካም ስሜት እንዲሰማችሁ ያደርጋል። አራተኛ ደግሞ ተደጋጋሚ ህመምና ኢንፌክሽኖች ነው። ቫይታሚን ዲ ለበሽታ መከላከያ ተግባር አስፈላጊ ነው። ያለሱ ሰውነት ቫይረሶችንና ባክቴሪያዎችን ለመዋጋት ይቸገራል። ተደጋጋሚ ጉንፋን፣ የመተንፈሻ አካላት ኢንፌክሽኖች እና ቁስሎች በዝግታ መዳን ወይም ደግሞ ቶሎ አለመዳን ይከሰታል። አምስተኛ ደግሞ የመንፈስ ጭንቀትናም የስሜት መለዋወጥ ነው። ቫይታሚን ዲ የደስታ ሆርሞን የሆነውን ሴሮቶኒንን ለመቆጣጠር ይረዳል። እጥረቱ ወደ ድብርት፣ ጭንቀት፣ የስሜት መለዋወጥ፣ መበሳጨት እና አልፎ ተርፎም ወቅታዊ የስሜት መቃወስን ሊያስከትል ይችላል። ስድስተኛ ደግሞ የፀጉር መርገፍ ነው። ከባድ የቫይታሚን ዲ እጥረት አሎፔሽያ ወይም ደግሞ የፀጉር መርገፍና ከመጠን በላይ የፀጉር መሳሳትን ያስከትላል። የፀጉርን ስር በማዳከም ቀጭን ወይም ደግሞ ስስ ፀጉር፣ ራሰ በረሃነት ወይም ደግሞ የፀጉር እድገት መዘግየትን ያስከትላል። ሰባተኛ ደግሞ ቁስሎች በዝግታ መዳን ነው። ቁስሎች፣ ጠባሳዎች ወይም ደግሞ የቀዶ ጥገና ጠባሳዎች ከተለመደው ጊዜ በላይ ለመዳን ጊዜ የሚወስዱ ከሆነ ይህ በቫይታሚን ዲ እጥረት ምክንያት ሊሆን ይችላል። ቫይታሚኑ ለሴል እድገት፣ ለቲሹ ጥገና እናም ለበሽታ መከላከያ ምላሽ የሚረዳ ሲሆን እነዚህም ለቁስል ፈውስ ወሳኝ ናቸው። ስምንተኛ ደግሞ ከፍተኛ የደም ግፊትና የልብ በሽታ ተጋላጭነት መጨመር ነው። ቫይታሚን ዲ የደም ግፊትን እናም የልብና የደም ቧንቧ ጤናን ለመቆጣጠር ይረዳል። እጥረቱ በካልሲየም ሜታቦሊዝም ችግር ምክንያት ከደም ግፊት መጨመር ከልብ በሽታ እናም የስትሮክ አደጋ መጨመር ጋር ተያይዟል። ዘጠነኛ ደግሞ የመገጣጠሚያ ህመምናም እብጠት መጨመር ነው። የቫይታሚን ዲ እጥረት ስር የሰደደ እብጠት አርትራይተስናም የመገጣጠሚያ ህመምን በተለይም በጉልበቶች በወገብናም በጣቶች ላይ ሊያስከትል ይችላል። ይህም ከጊዜ ወደ ጊዜ ጥንካሬ ማጣትና ወደ የመንቀሳቀስ ችግሮች ሊያመራ ይችላል። አስረኛ ደግሞ የእንቅልፍ ችግሮችናም እንቅልፍ ማጣት ነው። ዝቅተኛ የቫይታሚን ዲ መጠን የሜላቶኒን ምርትን በማስተጓጎል ለመተኛትናም ለመቆየት አስቸጋሪ ያደርገዋል። ወደ እረፍት የሌለው እንቅልፍ፣ የቀን እንቅልፍናም የእንቅልፍ መዛባት አደጋን ይጨምራል ማለት ነው። ስለዚህ እነዚህ ሁላ በቫይታሚን ዲ እጥረት የሚከሰቱ ምልክቶች ናቸው ማለት ነው። ስለዚህ ከእነዚህ ምልክቶች ውስጥ አንዱን ወይም ደግሞ ሁለቱን የምትመለከቱ ከሆነ አፋጣኝ የቫይታሚን ዲ ምርመራ በማድረግ በደማችሁ ውስጥ ያለው የቫይታሚን ዲ መጠንን ማወቅ ያስፈልጋል። እነዚህ ምልክቶች ባይታዩም እንኳን የቫይታሚን ዲ እጥረት ከባድ ችግርን ሊያስከትል ስለሚችል አስቀድማችሁ የቫይታሚን ዲ ደረጃችሁን ማወቅ ያስፈልጋል። ታዲያ ለቫይታሚን ዲ እጥረት ምን አይነት ሰዎች ይበልጥ ተጋላጭ ናቸው? የሚለውን ደግሞ ልንገራችሁ። አብዛኛውን ጊዜያቸውን በቤት ውስጥ የሚያሳልፉ ሰዎች ይበልጥ ተጋላጭ ናቸው። ጥቁር ቆዳ ያላቸው ሰዎች፣ ሜላኒን የቫይታሚን ዲ ውህደትን ይቀንሳል። ጥቁር ቆዳ ያላቸው ሰዎች ለእጥረት ተጋላጭ ናቸው። ከመጠን በላይ ውፍረት ያላቸው ሰዎች፣ ቫይታሚን ዲ በስብ ሴሎች ውስጥ ስለሚከማች ማለት ነው። እንዲሁም የአንጀት ችግር ያለባቸው ሰዎች እንደ የክሮንስ በሽታ ሴሊያክ ዲዚዝ ወይም ደግሞ በሽታ ያለባቸው ሰዎች ለእጥረቱ ተጋላጭ ናቸው፣ ንጥረ ነገሮችን መውሰድ ስለሚቸገሩ ማለት ነው። በተጨማሪም አረጋውያን፣ ምክንያቱም ቆዳ በእድሜ እየገፋ ሲሄድ ቫይታሚን ዲ የማምረት አቅሙ ስለሚቀንስ፣ እነዚህ ሰዎች ለቫይታሚን ዲ እጥረት ይበልጥ ተጋላጭ ናቸው። በተለይ በተለይ ደግሞ ባላደጉ ሀገራት የሚኖሩ ሰዎች ምክንያቱም አመጋገባችን በተለይ በተለይ አሁን እኛንም ብንመለከት አመጋገባችን በቫይታሚን ዲ የበለጸገ ምግብን በአግባቡ በፍጹም አንመገብም። ስለዚህ ለቫይታሚን ዲ እጥረት የመጋለጥ እድላችን ሁላችንም ቢሆን በጣም ከፍተኛ ነው ማለት ነው። ይህንን ማወቅ ያስፈልጋል። ስለዚህ የቫይታሚን ዲ መጠናችሁን መመርመር አለባችሁ። ታዲያ የቫይታሚን ዲ መጠናችሁን በተፈጥሮ እንዴት መጨመር እንደሚቻል ደግሞ እነግራችኋለሁኝ። የቫይታሚን ዲ እጥረት ካለባችሁ የፀሐይ ብርሃንን በመጠቀም አመጋገባችሁን በመቀየር እናም የአኗኗር ዘይቤያችሁን በማስተካከል የቫይታሚን ዲ መጠኑን መጨመር ትችላላችሁ። የቫይታሚን ዲ መጠናችሁን ለመጨመር አንደኛ ተጨማሪ የፀሐይ ብርሃን ማግኘት ነው። የፀሐይ ብርሃን የቫይታሚን ዲ ምርጥ የተፈጥሮ ምንጭ ነው። ቆዳችሁ ለአርትራ ቫዮሌት ጨሮች ሲጋለጥ በራሱ ቫይታሚን ዲን ያመነጫል። ፈገግ ያለ ቆዳ ካላችሁ በቀን ከ10 እስከ 30 ደቂቃዎች ለፀሐይ ብርሃን መጋለጥ ያስፈልጋል። ጥቁር ቆዳ ካላችሁ ደግሞ በቀን ከ30 እስከ 60 ደቂቃዎች ያክል ለፀሐይ መጋለጥ ያስፈልጋል። ምክንያቱም ሜላኒን የቫይታሚን ዲ ምርትን ስለሚቀንስ ማለት ነው። ምርጡ ጊዜ ደግሞ ለፀሐይ ለመጋለጥ ከጠዋቱ አራት ሰዓትና ከቀኑ ዘጠኝ ሰዓት ቆዳችሁን ሳይጎዳ ጥሩ የፀሐይ ብርሃን ለማግኘት ይረዳችኋል። እጆቻችሁን፣ ፊቶቻችሁን እናም እግሮቻችሁን ለአጭር ጊዜ ያለ ፀሐይ መከላከያ ለፀሐይ ማጋለጥ ያስፈልጋል። ታዲያ ከመጠን በላይ የፀሐይ ብርሃን ለቆዳ ጉዳት ሊያደርስ ስለሚችል ሚዛንን መጠበቅ አስፈላጊ ነው ማለት ነው። ከልክ በላይ ለፀሐይ የምትጋለጡ ከሆነ ለበርካታ የቆዳ ችግሮች ደግሞ ጋላጭ ስለምትሆኑ ለፀሐይ ስትጋለጡ እራሳችሁን እየገመገማችሁ ብዙ ለፀሐይ መጋለጥ የለባችሁ ማለት ነው። በተለይ በተለይ ከባድ ፀሐይ በሚወጣበት ጊዜ ማለት ነው ስድስት ሰዓት አካባቢ ሰባት ሰዓት አካባቢ የፀሐይ ብርሃኑ በጣም ከባድ ስለሆነ በትንሽ መጠን እንኳን ቆዳችሁን ሊጎዳ ይችላል ማለት ነው። ሁለተኛ ደግሞ በቫይታሚን ዲ የበለጸጉ ምግቦችን መመገብ ነው። በቂ የፀሐይ ብርሃን ካላገኛችሁ በቫይታሚን ዲ የበለጸጉ ምግቦችን መመገብ አስፈላጊ ነው። ስባማ አሳዎችን እንደ ሳልመን፣ ማካሬል፣ ሰርዲን፣ እናም ቱና የአሳ ጉበት ዘይት ኮድ ሊቨር ኦይል የሚባለው የእንቁላል አስኳል፣ የበሬ ጉበት፣ የወተት ተዋጽዎች በቫይታሚን ዲ የተጠናከሩ ወተት፣ አይብናም እርጎን መጠቀም፣ እንጉዳይን በተለይም ለፀሐይ ብርሃን ተጋልጦ ያደገ እንጉዳይን መጠቀም፣ የተጠናከሩ ምግቦች በቫይታሚን ዲ ማለት ነው። የብርቱካን ጭማቂ በቫይታሚን ዲ እየተጠናከረ የብርቱካን ጭማቂ እንዲሁም ደግሞ ከእጽዋት የሚዘጋጁ ወተቶች በቫይታሚን ዲ የተጠናከሩ የአኩሪ አተር የአልመንድ እና የአጃ ወተትን መጠቀም ትችላላችሁ። በተጨማሪም ደግሞ አስፈላጊ ከሆነ የቫይታሚን ዲ ተጨማሪዎችን ወይም ደግሞ ሰፕሊመንቶችን መውሰድ ያስፈልጋል። አዋቂዎች በየቀኑ ከስድስት መቶ እስከ ስምንት መቶ ኢንተርናሽናል ዩኒት ቫይታሚን ዲ ሰፕሊመንትን መውሰድ ይችላሉ ዶክተራቸውን አማክረው። እጥረት ያለባቸው ሰዎች ደግሞ በየቀኑ ከአንድ ሺህ እስከ አራት ሺህ ኢንተርናሽናል ዩኒት ህክምና በማድረግ ሐኪማቸው ሲያዝላቸው መውሰድ አለባቸው ማለት ነው። እጥረት ካለባችሁ በሳምንት አንድ ካፕሱል ወይም ደግሞ አንድ ሰፕሊመንትም እንድትወስዱ ሊታዘዝላችሁ ይችላል። ማለትም አስር ሺህ ኢንተርናሽናል ዩኒት ይዘት ያለው በሳምንት አንዴ ልትወስዱም ትችላላችሁ። እጥረት ካለባችሁ ማለት ነው። ሐኪማችሁ በተለያየ መጠን እንደ አስፈላጊነቱ ያዝላቸዋል። አረጋውያንናም ነፍሰ ጡር ሴቶች ደግሞ ከፍተኛ መጠን ሊያስፈልጋቸው ይችላል። ታዲያ ቫይታሚን ዲ3 ከቫይታሚን ዲ2 የበለጠ ውጤታማ ነው፣ በሰፕልመንት መልኩ ማለት ነው። ቫይታሚን ዲ3 በሰፕልመንት የምናገኘው የቫይታሚን ዲ አይነት ነው። ሶስተኛ ደግሞ ከቤት ውጭ የአካል ብቃት እንቅስቃሴ ማድረግ ነው። እንደ መራመድ፣ ሩጫ፣ ብስክሌት መንዳት ወይም ደግሞ ዮጋን በፀሐይ ብርሃን ማድረግ የቫይታሚን ዲ መጠን በተፈጥሮ ለመጨመር ይረዳል። ከቤት ውጭ መቀመጥ እንኳን ጠቃሚ ሊሆን ይችላል። አራተኛ ደግሞ ጤናማ አንጀትን መጠበቅ ነው። ጤናማ አንጀት ለቫይታሚን ዲ መምጠጥ በጣም አስፈላጊ ነው። ፕሮባዮቲክስ እንደ እርጎ፣ ኪፈር፣ ኪሚቺ፣ ሶርክራውት እናም በፋይበር የበለጸጉ ምግቦችን እንደ አትክልቶችን፣ ፍራፍሬዎችንና ሙሉ እህሎችን በመመገብ የአንጀታችሁን ጤንነት ማሻሻል ያስፈልጋል። ምክንያቱም የቫይታሚን ዲ መምጠጥን ለማሻሻል የአንጀታችንን ጤንነት መጠበቅ ያስፈልጋል። እንዲሁም አምስተኛ ጤናማ ክብደትን መጠበቅ ነው። ቫይታሚን ዲ በስብ የሚሟሟ ቫይታሚን ነው። ይህም ማለት ከመጠን በላይ ስብ ቫይታሚን ዲን በመያዝ አቅርቦቱን ሊቀንስ ይችላል። ክብደት መቀነስ ከመጠን በላይ ክብደት ባለባቸው ሰዎች ላይ የቫይታሚን ዲ መጠንን ለመጨመር ሊረዳ ይችላል ማለት ነው። ስድስተኛ ደግሞ ቫይታሚን ዲን የሚከላከሉ ነገሮችን ማስወገድ ነው። አልኮልናም ማጨስ የቫይታሚን ዲን መምጠጥን ይቀንሳሉ። ከመጠን በላይ ካፌን የቫይታሚን ዲ ሜታቦሊዝምን ሊያስተጓጉል ይችላል። አንዳንድ መድኃኒቶች እንደ እስቴሮይድ፣ የክብደት መቀነሻ መድኃኒቶች የቫይታሚን ዲ መጠንን ሊቀንሱ ይችላሉ። ለረጅም ጊዜ መድኃኒት የምትወስዱ ከሆነም ሐኪማችሁን ማማከር ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የቫይታሚን ዲ መጠናችሁን በተፈጥሮ ለመጨመር እነዚህን ሁላ በርካታ ነገሮችን ማድረግ ትችላላችሁ ማለት ነው። ነገር ግን እንዳልኳችሁ በተለይ በተለይ በኢትዮጵያ ውስጥና በበርካታ አፍሪካ ሀገራት ውስጥ የቫይታሚን ዲ እጥረት በከፍተኛ ሁኔታ እየተለመደ ነው። ነገር ግን ሰዎች አስቀድመው ስለማይመረመሩ እድሜያቸው እየገፋ በሄደ ቁጥር የቫይታሚን ዲ እጥረቱ ከባድ የሆነ ኮምፕሊኬሽን ወይም ደግሞ ውስብስብ ችግሮችን ካስከተለ በኋላ ሊሰማቸውናም ሊመረመሩ ይችላሉ ማለት ነው። ስለዚህ ምንጊዜም ቢሆን ከአቅራቢያችሁ ካለው የሕክምና ተቋም ሄዳችሁ የቫይታሚን ዲ መጠናችሁን በመመርመር በደማችሁ ውስጥ ያለው የቫይታሚን ዲ መጠን ምን ያክል እንደሆነ ማወቅ ያስፈልጋል ማለት ነው። ወሳኝ ነገር ስለሆነ በፍጹም መዘንጋት የለባችሁም። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ላይክ እና ሼር እያደረጋችሁ ሌሎችንም አስተምሩ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸራ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።